ቀይ ስር በጤናማ አመጋገብ ውስጥ ትልቅ ሚና የሚጫወት በርካታ አስገራሚ ጥቅሞች ያሉት ወሳኝ የሆነ ተፈጥሯዊ አትክልት ነው። የጤና ባለሙያዎችም ሆኑ የዘመናዊ ሳይንስ ጥናቶች የቀይስርን አስደናቂነት ደጋግማ አረጋግጠዋል። ዛሬ የምናየው የቀይስር ጥቅም ለደም ግፊት፣ ለሰውነታችን ምግብና መድኃኒት ብቻ አይደለም፤ ይልቁንም ከዚህም ባሻገር የአእምሮን የማሰብ እድሜ የሚጨምር ቆዳን፣ የሚያድስና አእምሯችሁን ከሶኝ አስተሳሰብ ደረጃ በላይ ከፍ አድርጎ የሚያወጣ ሚስጥራዊ ኃይል እንጂ እረ ሌላ ሚስጥር አለው። ብዙዎቻችሁ የምትሰቃዩበት የፊት መጨማደድንም የማጥፋት አቅም አለው። ሲቀጥል የቀይ ስር ጭማቂ ከመካከለኛ እድሜያችሁ አሊያም ከሸመገላችሁ በኋላ የአእምሮን ፍጥነትና የማስታወስ አቅም ወደ አስር ዓመት ህፃን ልጅ የማሰብ አቅምና ፍጥነት ጋር እንዲመሳሰል የማድረግ ኃይል አለው ይባል፣ ታምናላችሁ? ይህንን አስገራሚ ሁኔታ ሳይንስ አረጋግጧል። እና አሁን የምንጀምረው ጉዞ የእድሜ መቀለሻ ወይም እድሜ ማራዘሚያ ሚስጥርን ጭምር አብሮ አካቶ ይዟል እና በእርግጠኝነት ለሴቶች የተፈጠረ አትክልት ነው የሚባል አያሳፍርም። አረ እንደውም የሴቶችን ባጠባቂ የወንዶች ጉልበት ወይም ጋሻ መከታ ነው ብንለውስ። ለማንኛውም እናንተ ምን እንደምትሉት ቪዲዮ እንደጨረሳችሁ ኮመንት ላይ አስቀምጡልኝ። ለዚህ ይመስለኛል፣ ይህን ታላቅ መረጃ እንዳያመልጣችሁ አሁኑኑ ሼር በማድረግ ሌሎች ወደዚህ ወደ መስህብ ኩኪንግ ቻናል ጋብዛቸውና አብረን እንማማር የምንላቸው እናንተም ቪዲዮን ላይክ በማድረግ ጀምሩ። የቀይ ስር ካሎሪ ዝቅተኛ ከመሆኑ በላይ በፎሊት እና በፖቴሲየም የበለጸገ መሆኑ ከዚህ በፊት ተነግሯል። ነገር ግን የቀይ ስርን አሸናፊ እና የበላይ የሚያደርገው ነገር ናይትሬስ የሚባሉ ውህዶች ናቸው። የቀይ ስር ናይትሬስ ወደ ናይትሪክ ኦክሳይድ ሲቀየር የደም ስሮችን በማስፋት የደም ዝውውርን በማሻሻሉ የታወቀ ነው። ይህ ግን ለሰውነታችን እና ለጤንነታችን ምን ማለት እንደሆነ በጥልቀት እንመልከተው። ናይትሪክ ኦክሳይድ ወደ ጩንቻዎቻችን ከፍተኛ መጠን ያለው ኦክስጅን ሲያደርስ ማይቶኮንድሪያ የተባሉትን የሴል ኃይል ማመንጫ ክፍሎች በብቃት እንዲሰሩ፣ ቅልጥፍናን እንዲላበሱ ያደርጋል። ይህም ማለት ሰውነታችን አየርን በተሻለ ሁኔታ ይጠቀማል ማለት ሲሆን ይህም የድካም ስሜት ከመሰማቱ በፊት ለረጅም ጊዜና በከፍተኛ ፍጥነት የአካል ብቃት እንቅስቃሴ ማድረግ እንችላለን። የቀይ ስር ጭማቂ የድካም ስሜትን የሚገፋ እና አብሮ የሚደፋ ተፈጥሯዊ ቱርቦ ቡስተር አቅም ያለው ነው። ይህም በከፍተኛ ደረጃ ስፖርት ለሚሰሩ ስፖርተኞች የጨዋታ ንግ የሚቀየር እና ማርሽ ቀያሪ ነው። እር እንዲያውም ይህን አትሌት ኃይለ ገብረስላሴ አበረታች እጽ ነው ብላችሁስ መቼም አጋነንሹ እንደማትሉኝ ተስፋ አደርጋለሁ። የደም ግፊትን ቅነሳውን የሚያጠፋበት መንገድ በቀይ ስር ውስጥ ያለው ናትሪክ ኦክሳይድ ወይም የደም ስሮችን በማዝናናት እና በማስፋት የደም ዝውውርን ስለሚያሻሽል ነው። የደም ፍሰት ሲጨምር ደግሞ ልባችን ደምን ለመግፋት የሚጠቀመው ኃይል ይቀንሳል። ይህም የደም ግፊትን ወዲያውኑ ወደ መደበኛ ሁኔታ ይመልሳል። ስለዚህ ቀይስርን በመደበኛነት መመገብ የልብና የደም ስር ጤናችንን በቋሚነት ያሻሽላል። አሁን ንገሩኝ፣ ከዚህ በፊት የአካል ብቃት እንቅስቃሴ ከመጀመራችሁ በፊት ቀይስር ሞክራችሁ ታውቃላችሁ? ኮመንት ላይ አሳውቁኝና ልምዳችሁን እንወቅ። እሺ፣ አሁን ወደ አስገራሚው ጥቅም እንለፍ። የአእምሮውን ዕድሜ ወደኋላ መመለስ ይቻላል? መልሱ አዎ ይቻላል፣ በቀይስር። እንዴት እንደሚቻል እንመልከት። ጥናቶች እንዳመለከቱት አዛውንቶች የአካል ብቃት እንቅስቃሴ ከማድረጋቸው በፊት የቀይስር ጭማቂ ወይም ቀይስር ሲመገቡ ሲጠጡ ናይትሪክ ኦክሳይድ ወደ አንጎል የፊት ክፍል የሚሄደውን የደም ፍሰት ይጨምራል። ይህ የአንጎል ክፍል ለመወሰን ትኩረት ለመስጠትና ለማስታወስ ወሳኝ ሲሆን በዛን ጊዜ የአንጎላቸው ግንኙነት ልክ እንደወጣት ሰው መምሰል መጀመሩን ሳይንቲስቶች አረጋግጠው ገልጸዋል። ቀይስር የምንወደውን ሰው የማስታወስ ችሎታን የሚጠብቅ ተፈጥሯዊ ጋሻ እና ተጨማሪ የአእምሮ ነው። በተጨማሪም ቀይስር በውስጡ ቤታኒ የተባሉ ኃይለኛ የጸረ ኦክሲደንት ንጥረ ነገሮችን ይዟል። የላብራቶሪ ጥናቶች እንደሚያሳዩት እነዚህ ውህዶች የአንጎል ሴሎችን ከኦክሲዴሽን ጉዳት በመከላከል የአልዛይመርስ እና የፓርኪንሰንስ በሽታዎችን የመከላከል ትልቅ አቅም ይኖራቸዋል። ቀይስር ለውስጣዊ ጤና ብቻ ሳይሆን ለውጫዊ ውበትም የማይተካ ጥቅም አለውና ትኩረት ስጡት። በውስጡ ያለው ፎሌት እና ቫይታሚን ሲ በከፍተኛ ደረጃ የቆዳ ሕዋሳት እንዲታደሱና ኮላጅን እንዲመረት ይረዳል ከዚያም በላይ የቤታሌይንስ ጸረ ኦክሲዳንት ኃይል በሰውነት ውስጥ ያሉትን ጎጂ ነፃ ሬዲካሎች በመዋጋት የቆዳ መሸብሸብ እንዲዘገይና እርጅናን ቶሎ ሰውነታችን እንዳይቆጣጠረ ያደርጋል። አንዳንድ የቆዳ ሕክምና ባለሙያዎች እንደሚናገሩት መደበኛ የቀይ ስር ፍጆታ የቆዳ መሸብሸብ ችግርን በከፍተኛ ደረጃ ሊቀንስ ይችላል ሲሉ ይደመጣሉ። ቀይስር ሰው ሰራሽ ከሆኑ ክሬሞች ይልቅ ከውስጥ ሆኖ ቆዳችንን የሚያድሱልን ናቸውና ይህንን ጥቅም ችላ ማለት የለብንም። በተጨማሪም የጉበት ጤንነትን ይጠብቃል። ጉበታችን ንጹህ ሲሆን ደግሞ መርዞች በቆዳችን በኩል አይወጡም። ይህም የቡግር እና የቆዳ መቆጣ ችግሮችን በእጅጉ ይቀንሳል። እናንተስ ለቆዳ ጤና ቀይስር ትጠቀማላችሁ? ውጤቱን ኮመንት ላይ አጋሩን። ሁሉም በመልሱ ይማርበታል። የቀይ ስር የልብ ሐዋሳት ጥበቃና ተንከባካቢነቱ ደግሞ እጅግ የሚያስገርም ነው። የቤታ ላይንስ ውህዶች የሆሞሲስቴን የተባለውን ውህድ መጠን በመቀነስ የደም ስሮች ላይ የሚደርስ ጉዳትን እንደሚቀንሱ ጥናቶች ያሳያሉ። ሆሞሲስቴን ለልብ ህመም ትልቅ ስጋት ነው። ቀይ ስር የደም ስሮቻችንን ለስላሳና ተለዋዋጭ እንዲሆን ያደርጋል እና ይህም ደግሞ ለልብ ዘላቂ ጤና ወሳኝ ነው። በተጨማሪም ቀይስር የደም ዝውውርን የሚያሻሽል በመሆኑ የናይትሪክ ኦክሳይድ ኃይል ለሰውነት ክፍሎች ሁሉ የደም ፍሰትን ያሻሽላል። ይህ ደግሞ ለጾታዊ ጤንነትና ለደስታ ወሳኝ ነው። ቀይስር የተፈጥሮ ኃይልን የሚያቀጣጥል በመሆኑ በጉልምስና እድሜ ላይ ላሉ ሰዎች እጅግ ጠቃሚና የሚመከር ምግብ ነው። ግን ምግብ የሚለው ቃል የቀይስርን ክብር ይገልጸዋል ብላችሁ ታስባላችሁ? እኔ እንጃ፣ እኔ ምን እንደምለው አላውቅም። እናንተ ንገሩኝ። ቀይስር ትልቅ ኃይል ቢሆንም ግን ሁለት ነገሮችን ማወቅ ያስፈልጋል አንደኛ ቀይ ስር ከበላን በኋላ ሽንትና ሰገራ ቀይ ወይም ሮዝ ቀለም ሲኖሮ መፍራት የለብንም። ሁለተኛ ቀይ ስር ከፍተኛ መጠን ያለው ኦክሳሌት ይይዛል። ይህ ኦክሳሌት ከካልሲየም ጋር ተዋህዶ የኮላሊት ጠጠርን ሊፈጥር ይችላል። ስለዚህ ለኮላሊት ጠጠር የመገለጥ እድል ያላቸው ሰዎች ጥሬ ጭማቂ ከመውሰድ ይልቅ መቀቀል ወይም መመገብ ይመከራል። ይህንን ጥንቃቄ ማድረግ ወሳኝና ጠቃሚ ነው። አሁን ደግሞ የቀይስርን አስደናቂ ኃይል ስንመለከት ይህ አትክልት በተለይ ለሴቶች ልዩ ትኩረት የሚሰጥ ሆኖ አግኝተነዋል። ቀይስር በብረት ወይም አይረን የበለጸገ ነው። ይህም በወር አበባ ወቅት ለሚከሰት የደም መፍሰስ ምክንያት የሚመጣ የደም ማነስ ወይም አኒሚያ ለመከላከልና ለመቀበስ ወሳኝ ሚና ይጫወታል። ብዙ ሴቶች በዚህ ወቅት ድካምና የኃይል እጥረት ይሰማቸዋል። ነገር ግን የቀይስር መደበኛ ፍጆታ የብረት ክምችትን በመገንባት ዘላቂ ኃይልንና ንቃትን ይሰጣል። ከዚህም በላይ በውስጡ ያለው ፎሌት ወይም ቫይታሚን ቢ ናይን ለነፍሰ ጡር ሴቶች እጅግ አስፈላጊ ነው። ፎሌት የሕፃኑን የአከርካሪ አጥንት እናም የአንጎል ትክክለኛ እድገት ወሳኝ ነው። ስለዚህም ቀይስር ለእናትና ለልጅ ጤናን የሚሰጥ ተፈጥሯዊ ባለሙያ ነው። ሴቶች ቆዳችሁን በማደስ እና የብረት እጥረትን በመከላከል ረገድ ቀይስር ተፈጥሯዊ ወዳጃችሁ መሆኑን አትዘንጉም። አሁን ደግሞ ወደ ቀይስር ሌላኛው ዋና ሚና እንለፍ፣ የሰውነት ማስጫ ወይም ዲቶክስ። ቀይስር ጉበትን ለመጠበቅና ለማንቃት ያለው ኃይል አስገራሚ ነው። ጉበታችን የሰውነታችን ዋና የማጣሪያ ፋብሪካ እንደሆነ ይታወቃል። ቀይ ስር ውስጥ የሚገኙ ቤታላይንስ የሚባሉ ውህዶች ጉበት መርዙን እንዲያፈርስና ከሰውነት እንዲያስወግድ በቀጥታ ይረዱታል። ጉበታችን በብቃት ሲሰራ መርዛማ ንጥረ ነገሮች በቆዳችን፣ በኩላሊታችን ወይም በሌሎች የአካል ክፍሎች ላይ የሚደርሱ ጫና ይቀንሳል። ይህም የቆዳ ጥራት እንዲሻሻል፣ የድካም ስሜት እንዲቀንስና አጠቃላይ የጤና ደረጃችን እንዲጨምር ያደርጋል። የቀይ ስርን የጤና ጥቅሞች ለመጠቀም ምርጥ መላና መንገዶች አሉ። ለስፖርተኞች እና ለአንጎል ጤና ምርጥ መንገድ ሲሆን ከዝንጅብል ጋር ወይም ካሮት ጋር በማዋሃድ ጣዕሙን ማስተካከል ይቻላል። ለፋይቨር እና ለጉበት ጤና በእንፋሎት ማብሰል ወይም መጋገር ይመረጣል። እናንተስ ቀይስርን በምን አይነት መልኩ ትመገቡታላችሁ? የራስዎን የኃይል አዘጋጃጀት ኮመንት ላይ አስቀምጡልኝ። እሺ፣ አሁን ወደ ማጠቃለያው እንለፍ። ቀይስር አትክልት ብቻ አይደለም። እሱ የአእምሮ ዕድሜ መቀልበሻና የቆዳ ማደሻን ብቻ ሳይሆን የተፈጥሮ ኃይልም ጭምር እንጂ። ይህንን እውቀት ከየትኛውም ቦታ አያገኙትም። ይህንን አስደናቂ መረጃ ወዳችሁታል ብዬ አስባለሁ። አሁን ቪዲዮውን ላይክ በማድረግ ይህን የእድሜ መቀልበሻና ማደሻ ሚስጥር ለቤተሰቡና ለጓደኞቹ እንዲደርስ ሼር ያድርጉ። እናም ከሁሉም በላይ ስለ ጤናና የአመጋገብ ሳይንስ የሚነገረውን እውነት በየጊዜው ለማግኘት ሰብስክራይብ ያድርጉና የደወል ምልክቱን ይጫኑ። አሁን ልጠይቃችሁ ይህን ያህል ከቀይ ስር ጠብቃችሁ ነበረ? መልሱን ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጤናማና ደስተኛ ህይወት ይሁንላችሁ።